ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የሚያዝያ 27/2017 ዓ.ም ጣና ዜናችን ተጀምረዋል። ዜናዎቹን እየመራው አማራ አሰፋ ብሬያችሁ ቆያለው። በቅድሚያም አርዕስቶቹ ናስ ብልጽግና፣ የፍርሃቱና የስጋቱ መጠን ከፍ ብሏል። ታንክና መድፍ አይነቀንቀኝም የሚለው አገዛዝ ባለሶስት እግር ባጃጅን ግን አጥብቆ እየፈራ መሆኑን ተናግሯል። የባጃጅና የአብነት ተማሪዎች ያሳደሩበትን ስጋት መቆጣጠር የተሳነው የብልጽግናው አገዛዝ የባጃጅ ሹፌሮችን በጅምላ እየረሸነ ነው። ዝርዝር መረጃው በዜናችን ይደመጣል። የጎንደር ጠቅላይ ግዛት ከትናንት በተሻገረ ብርቱ ውጊያ ዛሬም ተወጥሮ ውሏል። ከአርማጮ እስከ ከጠለምት በተዘረጋው ቀጠና የተደረገው ተጋድሎ ምን ይመስላል? እብናት ወረዳ ላይ የሆነውስ ምንድን ነው? ለሚሉት ጥያቄዎች ዜናችን ዝርዝር ምላሽ ይሰጣል። የብልጽግናው ቤተ መንግስት ባለሟል ምሁር ለሚቀርብላቸው ትችት ድሃና መሃይም ቢሰድበኝ አይደንቀኝም የሚል ምላሽ ሰጥተዋል። እኒ ምሁር ማናቸው? ለምንስ ትችት ሊቀርብባቸው ቻለ? ከዜናችን የምታደምጡት ሌላው መረጃ ነው። ወለጋና የሆዴድ ወንጀል ተነጣጥለው የሚታዩ አልሆኑም። ጫካ ተቆርጦ የቀረውን የጃልሰኝን ቡድን አሰልጥኖ ለሁለት ዓላማ እያዋጋ ነው ይሉናል የአይን እማኞች። በወለጋ የሚገኙ የህወሓት ኮሎኔሎች የሚፈጽሙት ግፍ ደግሞ በዚሁ ዜና ላይ የሚደመጥ ሌላው መረጃ ነው። ሰዓቱን ጠብቆ ይቀርባል። አርበኛ መከተው ማሞ የሚመራው ጦር ዛሬም ታላቅ ተግባር መፈጸሙን አስታውቋል። የድል ቀንን የምናከብረው የድል አድራጊ አባቶቻችን ልጆች ስለሆነ ነው ብለዋል። የድል ቀን በሸዋ ምድር እንዴት ተከበረ? በክብረ በዓሉ የፋኖ መሪው የምን ተናገረ? ዜናችን መልሱን ይነግራችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችን ቆዩ እያልን ወደ ዝርዝሩ እናመራለን። በቅድሚያም የብልጽግና አገዛዝ በፋኖ የሚደርስበትን ምት መቋቋም አለመቻሉን ተከትሎ ጽንፈኛውን በመረጃ ያግዛሉ በማለት የባጃጅ ሾፌሮቹን ረሽሟል። የጣና ቴሌቪዥን ምንጮች ከአራቱም የአማራ ሕዝብ ጠቅላይ ግዛቶች ባደረሱን መረጃ እንዳስታወቁት የአብነት ተማሪዎች እና የባጃጅ ሾፌሮች ለሰራዊታችን ማለቅ ዋና ተጠያቂዎች ናቸው፣ እነሱም መረጃ በማቀበል ሰራዊታችን እንዲጨፈጨፍ አድርገዋል ሲል ብልጽግና በጥላቻ እንደፈረጃቸው የጣና ቴሌቪዥን ምንጮች ከአራቱም የአማራ ህዝብ ጠቅላይ ግዛቶች ባደረሱን መረጃ እንዳስታወቁት የአብነት ተማሪዎችና የባጃጅ ሹፌሮች ለሰራዊታችን ማለቅ ዋና ተጠያቂዎች ናቸው፣ እነሱ መረጃ በማቀበል ሰራዊታችን እንዲጨፈጨፍ አድርገዋል ሲል ብልጽግና በጥላቻ እንደፈረጃቸው ገልጸዋል። ምንጮቻችን አክለውም የብልጽግና ወታደራዊ አዛዦች ለመስመራዊ መኮንኖቻቸው የአብነት ተማሪዎችንና የባጃጅ ሹፌሮችን ምቱ ብለው ባስተላለፉት ትዕዛዝ መሰረት ባለፉት ሁለት ዓመታት ውስጥ ከ3000 በላይ ያብነት ተማሪዎች ሳይገደሉ አይቀሩም ሲሉ ተናግረዋል። እኒህ አስተያየት ሰጪ ሐሳባቸውን ሲያጠናክሩ ከ3 ወር በፊት ጋይንት ላይ 8 ያብነት ተማሪዎች ተገድለዋል። በተመሳሳይ ጎጃም ጠቅላይ ግዛት በተከታታይ ከ800 በላይ ተማሪዎች መገደላቸውን አረጋግጫለው። በሌሎች ቀጠናዎች የተጨፈጨፉት ሙሉ ሪፖርት ሲደርሰኝ ቁጥሩ ከዚያም ሊያልፍ ይችላል ብለዋል። የባጃጅ ሹፌርን ቀዳሚ የከተማ ጥቃት ምንጭ ብሎ የፈረጀው የባህዲን ካድሪና የብልጽግናው ሰራዊት ተከታታይ ድብደባዎችን እና አሰቃቂ ግድያም ሲፈጽሙ መቆየታቸው ይታወቃል። ጭካኔ ድርጊታቸውን ትናንት በሶስቱ የአማራ ጠቅላይ ግዛቶች ማለትም በጎጃም፣ በደወሎ እና በጎንደር ሶስት የባጃጅ ሹፌሮች በጭካኔ መገደላቸውን ለጣና ቴሌቪዥን ምንጮቻችን ተናግረዋል። እንደ ምንጮቻችን መረጃ በሶስቱም ጠቅላይ ግዛቶች የተፈጸመው የባጃጅ ሹፌሮች የጭካኔ ግድያ ሰራዊታችን በፋኖ እንዲመታ መረጃ አቀብለዋል፣ የፋኖ ቤተሰቦችን አመላልሰዋል፣ የፋኖ ቤተሰብ ናቸው በማለት ነው። በተለይም አንደኛው የባጃጅ ሹፌር የተገደለው የአንድ ፋኖ እህት ከቀናት በፊት ለመውለድ ወደ ሆስፒታል ስትሄድ በነጻ የትራንስፖርት አገልግሎት ሰጥቷታል። ሂሳብ ልክፈል ስትለው ወንድምሽ ለኔ ሲል ህይወቱን ለመስጠት ዋጋ እየከፈለ እኔ ለአስር ብር ትብብር ባደርግ ምን ችግር አለው? በፈለግሽው ሰዓት ጥሬኝ ከጎንሽ ነኝ፣ በማለት የፅንፈኛውን ቤተሰብ እያገለገለ መሆኑን ደርሰንበታል ብለው እንደገደሉት የአይን እማኞች ተናግረዋል። ከባጃ ሹፌሮች በተጨማሪም የብልጽግና አገዛዝ ከዚህ ቀደምም የአብነት ተማሪዎችን በጅምላ መግደሉን በተደጋጋሚ መዘገባችን ይታወሳል። የአማራን ህዝብ ሃይማኖት አልባ እንዲሆን በኢኮኖሚው እንዲደቅና ትምህርት እንዳይማር የሚያደርገው ጭካኔ ተግባር ማሳያው ይህ ነው የሚሉት አስተያየት ሰጪው ለጽንፈኛው ጥይት የማያስመታ መድኃኒት ሰጥተውታል ብሎ የባህል ሐኪሞችን ባለፈው ክረምት ገድሏል። የባህል ሐኪሞቹ የተገደሉት ጥይት የማያስመታ መድኃኒት መስራታቸው ተረጋግጦ ሳይሆን የአማራን ሕዝብና የኦርቶዶክስ ሃይማኖትን ስለሚጠላ ብቻ ነው በማለት አስተያየታቸውን አጠቃለዋል። ወደ ሌላኛው መረጃችን አለፈን። የጎንደር ቀጠና ከባድ ተጋድሎ ሲካሄድበት ውሏል። የአማራ ፋኖ ጎንደር ጠቅላይ ግዛት ህዝ የአማራ ፋኖ አንድነት በጎንደርና ና የአማራ ፋኖ ካራ አማራ ክፍለ ጦር በቅንጅት የሚንቀሳቀሱበት የጎንደር ጠቅላይ ግዛት ከትናንት እስከ ዛሬ ብርቱ ውጊያ ሲደረግበት ውሏል። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር ና በጎቤ ክፍለ ጦር ስር ቆይቶ በቅርቡ ረመጡ ደጀን ክፍለ ጦር ብሎ የተቋቋመው ሁለቱ ኃይሎች በቅንጅት በታች አርማጮ ሳንጃ ሙሴ ባምብና ደብር ላይ ከብልጽግናው ሰራዊት ጋር ብርቱ ተጋድሎ ሲያካሂዱ ውለዋል። የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር እና በጎቤ ክፍለ ጦር ስር ቆይቶ በቅርቡ ረመጡ ደጀን ክፍለጦር ብሎ የተቋቋመው ሁለቱ ኃይሎች በቅንጅት በታች አርማጮ ሳንጃ ሙሴ ባምብና ደብር ላይ ከብልጽግናው ሰራዊት ጋር ብርቱ ተጋድሎ ሲያካሂዱ ውለዋል። በዚህ ቀጠና ከቀናት በፊት በተካሄደው ውጊያ የብልጽግና ሰራዊት ከገጠር ቀበሌዎች ተጠራርጎ ወደ ሙሴ ባምብ ከተማ እንዲገባ ያስገደደ ሽንፈት ተጎንጭቶ ነበር። ዛሬ ደግሞ ከማለዳው ጀምሮ ይህ ዜና እስከተጠናቀረበት ሰዓት ድረስ ሁለቱ ክፍለ ጦሮች ከብልጽግናው ሰራዊት ጋር ከፍተኛ ትንቅንቅ ሲያደርጉ ውለዋል። ውጊያው እየተካሄደ መሆኑን ተከትሎ በተጋድሎ የደረሰው ትክክለኛው የጉዳት መጠን መረጃው ባይደርሰንም በብልጽግና ሰራዊት በኩል ሁለት አዋጊ መኮንኖች ሳይገደሉ እንዳልቀረ የአይን እማኞች ተናግረዋል። ዝርዝር መረጃውን በነገው የዜና ሰዓታችን ይዘን እንመለሳለን። በሌላ የዚሁ ቀጠና ተጋድሎ የብልጽግና ሰራዊት ከጠለምት ተነስቶ ወደ ደለሳ ያስገባውን ኃይሉን ተመልሶ ወደ ጠለምት ገብቶ እንዲቀመጥ አድርጎታል። ከዚህ በተጨማሪም ከምዕራባዊና ሰሜናዊ የጎንደር ቀጠናዎች አንቀሳቅሶ ደረቅ አምቦና ዶጎ በተባሉ ቀጠናዎች ለማስፈር ያደረገው ጥረትም እንዲሁ ሊሳካለት ስላልቻለ ወደ ኋላ መልሶ ጋብራና ዶጎው ገብቶ እንዲከማች አድርጎታል ሲሉ የዓይን እማኞች ተናግረዋል። ከዚሁ የጎንደር ቀጠና የተጋድሎ መረጃ ሳንወጣ የባዲን ብልጽግና አገዛዝ በብናት ወረዳ የህዝብ ትራንስፖርት አስቁሟል ሲሉ የከተማዋ ነዋሪዎች ለጣና ቴሌቪዥን ተናግረዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የብናት ከተማ ነዋሪዎች እንደገለጹት በሁሉም የብናት ወረዳ አካባቢዎች የሚደረጉ የህዝብ ትራንስፖርት እንቅስቃሴዎች ተቋርጠዋል። መለስተኛና ከፍተኛ የህዝብ ማመላለሻ አውቶቡሶች ምልምል ሰራዊት እንዲያመላልሱ በግዳጅ ተሰማርተዋል ብለዋል። ሰራዊቱን አስገድዶ ከመለመለ በኋላ ለማጓጓዝ ደግሞ የተሽከርካሪ ባለቤቶችን አስገድዶ እያጓጓዘ ነው የሚሉት ምንጮቻችን የትራንስፖርት አገልግሎት በመቋረጡ ኢኮኖሚያዊና ማህበራዊ እንቅስቃሴ ተቋርጦብን ተቸግረናል በማለት ቅሬታቸውን አቅርበዋል። የብልጽግናው አገዛዝ በዚህ ደረጃ ህዝብን ከእንቅስቃሴ አስቆሞ የግለሰብ ተሽከርካሪዎችን አስገድዶ ሰራዊት ሲያመላልስ በቀጠና የሚንቀሳቀሰው ፋኖ ምን ይሰራል የሚል ጥያቄ አቅርበን ነበር። የፋኖ መሪዎቹ ለጣና ቴሌቪዥን ምላሽ ሲሰጡ መንገድ ላይ ጠብቀን በደፈጣ ጥቃት ብናደርስበት አገዛዙ የሚጎዳው ነገር የለም ምክንያቱም ተሽከርካሪዎቹ የወገኖቻችን የራሳችን ባለሀብቶች ንብረት ናቸው። የተጫኖች ደግሞ በአገዛዙ አስገዳጅነት የተመለመሉ ወንድሞቻችን ናቸው። ስለዚህ የአማራን ንብረትና አማራ ከወደመለትና የአማራ ልጆች እርስ በርስ ከተገዳደሉለት አገዛዙ አትራፊ እንጂ ምንም አይከስርም። እኛ እያደረግን ያለነው የቻልነውን ጥረት አድርገን ተሽከርካሪውን ከነተሳፋሪዎቹ በሕይወት ይዘን ወደ ሞት ቀጠና የሚወሰዱ ወንድሞቻችንን ማስረፍ ነው በማለት ብልህነት የተላበሰ ውሳኔያቸውን ገልጸዋል። ክቡራትና ክቡራን የሚያዝያ 27 2017 ዓ.ም ተመረጥ ጣና ዜናችን እንደቀጠለ ነው። አሁንም ምርጫችን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የአርበኞችን የድል ቀን የምናከብረው የአባቶቻችን ልጆች ስለሆን ነው። ፋኖ በአርበኛ መከተማም የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው ሁሉም የሸዋ ቀጠናዎች የአባት አርበኞችን የድል ቀን በደማቅ ሁኔታ አክብሮ ውሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች በተገኙበት 84ኛው የአባት አርበኞች የድል ቀን በሁሉም የሸዋ ግዛቶች መከበሩን የገለጸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ፣ በሸዋ ጠቅላይ ግዛት ይፋትና ጥሙቅ ጋውራጃ ተሬ ቀጠና በጠቅላይ ግዛት እዙ ስር ያሉ የአባት አርበኞች ብርጌዶች፣ የዙና የኮር ከፍተኛ አመራሮች በተገኙበት የአርበኞች ቀን በደማቅ ፕሮግራም ተከብሯል ሲል የአጼ አምደጽዮን ኮር አስታውቋል። የኮሮ ሚዲያና ኮሚኒኬሽን ክፍል ባደረሰን መረጃ እንደገለጸው ይህ ቀን አርበኞች አባቶቻችን በደማቸውና በአጽማቸው ጠላትን ድል አድርገው የአገረ መንግስት ዙፋንን ያስቀጠሉበት ቀን ነው። የአርበኞችን የድል ቀን የምናከብረውም የድል አድራጊዎቹ አባቶቻችን ልጆች ስለሆን ነው ብለዋል። የአማራ ፋኖ የነዚህ አባቶች ልጆች መሆኑን የገለጹት የዙ አመራሮች በበኩላቸው የግራዚያንን ወራሪ ሰራዊት ጀግኖች አባቶቻችን በክንዳቸው ተፋልመው ድል ያደረጉት ከጠላት ወራሪ ሰራዊት ጎን የተሰለፉ የናጦት ነካሽ ባንዳዎችን ጭምር በመታገል ነው። በዚህ ዘመንም ጥቁር ጣሊያን የሆነውን የሁዴድ ብልጽግናን የጭካኔ ወረራን በብርቱ እየታገልን ያለነው የግብር ልጆቹ ከሆኑትና የእኩይ ዓላማው ስልታዊ ደጋፊ የሆኑትን የዘመናችንን የናጦት ነካሽ ባንዳዎችንም ጭምር መሆኑን ወገናችን እንዲያውቅልን እንፈልጋለን ብለዋል። የአማራ ህዝብ የገባበት ፈተና ከባድ መሆኑን የገለጹት የአማራ ፋኖሻ ጠቅላይ ግዛት ህዝ አመራሮች የአማራን ህዝብ ፈተና ያከበዱበት ደግሞ ጠላት ኦዲድ ብልጽግናና ማዲን ብቻ ሳይሆኑ የእነዚህ ቀዳሚ ጠላቶቻችን የግብር ልጆችን በትግላችን ውስጥ ተሳታፊ በመሆናቸው ነው። ሆኖም አስተዋዩና ጨዋ ወገናችን የትግላችንን ዓላማ በጽናት እየደገፈ እዚህ አድርሶናል። በቀጣይም በምናደርጋቸው የተቀናጁ ትግሎችና የተጠኑ ጥቃቶች የአማራን ህዝብ መከራ መቅረፍ የሚችል ድል ይዘን እንመጣለን። አባቶቻችን በሰማይ አውሮፕላንና የመርዝ ጋዝ በምድር መድፍና ታንክን ተፋልመው እንዳሸነፉት ሁሉ እኛም የነዚያ ታማኝ አርበኞች አባቶቻችን ልጆች የገጠምነውን ወራሪ የሁዲል ብልጽግና ሰራዊት በትግላችን ድል እናደርገዋለን ብለዋል። ይህ በእንዲህ እንዳለ ይኸው የአማራ ፋኖሹ ጠቅላይ ግዛት እዝ ነጻ ባወጣቸው አካባቢዎች የሚያካሂደውን ተግባራት አጠናክሮ ቀጥሏል። የትጥቅ ትግል ዋናው መሰረታዊ ስራ የታጋዩና የትግሉ ደጋፊ ህዝብ ተቀራርቦ በመነጋገር የትግሉ ድክመትና ጥንካሬው ተገምግሞ ቀጣይ አቅጣጫ ማስቀመጥ በቀዳሚነት ይነሳል። በዚህም መሰረት በአርበኛ መከተው ማሙ የሚመራው የአማራ ፋኖሹ ጠቅላይ ግዛት እዝ ከተዛዙ ሰራዊት ጋር ከሚያደርጋት የግንባር ተጋድሎስ ጎን ለጎን ነጻ ባወጣቸው ቀጠናዎች አስተዳደራዊ መዋቅር መዘርጋትና የህዝብ ውይይት ማካሄድን ዛሬም አጠናክሮ መቀጠሉን አስታውቋል እዙ ለጣቢያችን በላከው መረጃ እንዳስታወቀው ህዝብን የትግሉ ባለቤት ለማድረግ እየሰራ ነው ለዚህም በከፍተኛ ወታደራዊ ድል ነፃ አውጥተን በምናስተዳድራቸው ቀጠናዎች ህዝብን የትግሉ ባለቤት መሆኑን አስመልክቶ ያደረግናቸው ውይይቶች ፍሬ አፈርተዋል ይህን ተግባራችንን በዛሬ ዕለትም ስናካሄድ ውለናል ብለዋል ከሰሞኑ በመራቤቴ አውራጃ ኮለሽ ላይ አመርቂ ውይይት ያደረገው እዙ በዛሬ ዕለትም በደብረ ብርሃን ከተማ ቅርብ ርቀት ላይ በምትገኘው በባሶ ወረዳ አይዞ ሻሞራ ግፋት በዞና ጭምሬ ላይ ህዝባዊ ውይይት በማድረግ የምክር ቤት አባልና የጎበዝ አለቆችን አደራጅቷል። ወደ ሌላኛው ዜናችን አለፍን። ጫካ ለቀረው የጃል ሰኝ ቡድን እሁድ ስልጠና እየሰጠ ነው። የአይንማኞች ማኞች የአቶ ሽመልስ አብዲሳ መንግስት በወለጋ የሚገኘውን የጃል ሰኝ ቡድን አቤ ደንጎሮ በተባለ ቦታ ወታደራዊ ስልጠና እየሰጠ መሆኑን የዓይን እማኞች ተናግረዋል። የኦሮሞ ክልል ፕሬዚዳንት ሽመልስ አብዲሳ የደህንነት አማካሪ የሆነው ጃልሰኝ የተወሰነ ኃይሉ በጫካ መቅረቱ ይታወቃል። ተቆርጦ ለቀረው ኃይል ሁዲድ ልዩ ወታደራዊ ስልጠና እየሰጠ የሚገኘው ለሁለት ዋና ዋና ዓላማዎች ነው ሲሉ ነው ነዋሪዎች የሚናገሩት። የብልጽግናው ሰራዊት ዋና ቃል አቀባይ ኮሎኔል ጌትነት አዳነ በቅርቡ በሰጡት መግለጫ የወለጋ ሁኔታ ተረጋግቷል፣ ሸኔ ጠፍቶ ተዳክሟል ብለው ነበር። ይህን የኮሎኔል ጌትነት ንግግር የተጋሩት የብልጽግናው ቤተ መንግስት ባለሟል የሆኑት ዶክተር ዳኛቸው በበኩላቸው የጃልመሮ የቅርብ አማካሪ መገደሉን ተከትሎ ጃልመሮ ራሱ ግራ ተጋብቷል ሲሉ ተናግረዋል። ለጣና ቴሌቪዥን መረጃ ያደረሱን ምንጮቻችን በበኩላቸው መንግስት የጃልመሮን ጦር ፊት ለፊት ገጥሞ እንዲዋጋለት ወይም ሰርጎ በመግባት የመሮን አመራር እንዲመቱለት በማሰብ የጃልሰኝን አባላት አቤ ደንጎሮ ላይ ስልጠና እየሰጠ ነው በማለት የጃልሰኝ ቡድን ለምን ስልጠና እንደሚሰጠው ተናግረዋል። ምንጮቻችን አክለውም ለዚህ ቡድን ስልጠና የሚሰጥበት ሁለተኛው ዓላማ ደግሞ ወለጋ ውስጥ የአማራ ተወላጆች ራሳቸውን አደራጅተው ሊወጉን ስለሆነ አማራውን ለመመከት በማሰብ ነው ሲሉ ኦዲድ በጀትና ባለሙያ መድቦ የሚያሰለጥንበትን ምክንያት ተናግረዋል። የዓይን እማኞች በዚህ ጉዳይ አስተያየታቸውን ሲሰጡ በተለይ ከወራት በፊት አንዳንድ የሚዲያ ተቋማትና ኃላፊነት የማይሰማቸው የፋኖ መሪዎች ወለጋ ላይ ፋኖ ተደራጀ ብለው መሬት ላይ የሌለ ኃይል እንደተመሰረተ አድርገው መዘገባቸው ቀድሞ ይደርስብን ከነበረው የከፋ መፈናቀል፣ መገደል መገደልና መሳደድ እንዲበረታብን አድርጓል ብለዋል። ለጃልሰኝ ቡድን የሚሰጠውን ይህን ልዩ ስልጠና የሚሰጡት የህወሓት ወታደሮች መሆናቸውን የሚናገሩት ምንጮቻችን በዚህ ሰዓት የወለጋ ሁኔታ በጣም አሳሳቢነቱ ጨምሯል። ከፍተኛ ስጋት እንዲያጠላበት ያደረገው ደግሞ እርስ በርስ የሚዋጉት ታጣቂዎች አማራውን ለመውጋት ሲሆን፣ ግን ታጣቂዎቹ ብቻ ሳይሆኑ የሁዲድ ሰራዊትም ከፊት ሆኖ የሚያግዝ መሆኑ ነው ብለዋል። የአማራ ህዝብ የማይታረቅ ጠላት የሆነው ህወሓት በብልጽግና መከላከያ ሰራዊት ውስጥ በአመራርነት ጭምር የሚሳተፉ አባላቱ የአማራ ተወላጆችን በማሳደድ በኩል እቅድ አውጭና ፊት አውራሪዎች ናቸው ሲሉ ምንጮቻችን ተናግረዋል። በመጨረሻም እኔን የሚጠሉኝ ድሆችና ማይሞች ናቸው። ዶክተር ዳኛቸው ከሁለት ወራት በፊት ከፋኑ መሪዎች ይልቅ የብልጽግናው ሊቀመንበር ይሻለኛል ማለታቸውን ተከትሎ ወቀሳ የቀረበባቸው ዶክተር ዳኛቸው አሰፋ ምላሽ ሰጥተዋል። አስቀድሞም ቢሆን ለብልጽግናው ሊቀመንበር የተለየ እይታ ያላቸው ፈላስፋው ዶክተር ዳኛቸው አሰፋ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ እኔን የሚተቹኝ ሰዎች የድህነት በሽታ ያለባቸው ናቸው። ድህነት ክፉ ከመሆኑ የተነሳ ዳኛቸው ጥብስና ክትፎ ከቤተ መንግስት ነው የሚሄድለት ብለው ሲተቹኝ እሰማችኋለሁ ሲሉ ተደምጠዋል። ሆዳም፣ ለሆዱ ያደረ ጥብስ ከቤተ መንግስት የሚመጣለት ብለው አዘውትረው ይተቻሉ። አስቀድሞም ቢሆን ለብልጽግናው ሊቀመንበር የተለየ እይታ ያላቸው ፈላስፋው ዶክተር ዳኛቸው አሰፋ ከአንድ ሚዲያ ጋር ባደረጉት ቃለ ምልልስ እኔን የሚተቹኝ ሰዎች የድህነት በሽታ ያለባቸው ናቸው። ድህነት ክፉ ከመሆኑ የተነሳ ዳኛቸው ጥብስና ክትፎ ከቤተ መንግስት ነው የሚሄድለት ብለው ሲተቹኝ እሰማችኋለሁ። ድህነት አሳቆ ስላሳደጋቸው የሚታያቸው የምግብ ወጪና የሰው በልቶ ማደር ይሆንባቸዋል። እነዚህ ተቺዎች ሲሳደቡ ራሱ ሆዳም ለሆዱ ያደረና ጥብስ ከቤተ መንግስት የሚመጣለት እያሉ አዘውትረው ይተቻሉ ሲሉ ከብልጽግናው አገዛዝ ጋር በጥቅም መተሳሰራቸውን አስመልክቶ ለሚቀርብላቸው ትችት ምላሽ ሰጥተዋል። ፍላስፋው ዳኛቸው በዚሁ ቃለ ምልልሳቸው ጥብስ ከቤተ መንግስት ቢመጣልኝ ችግሩ ምንድን ነው ሲሉ ለተቺዎቻቸው ጥያቄ ያቀረቡ እንጂ የጥቅም ተጋሪ ናቸው ለሚለው ትችት ግን ማስተባበያ አልሰጡም ዶክተር ዳኛቸው አክለውም ሌሎቹ የሚተቹኝ ሶስት ማሀይማና ማሀይምነትም ሌላው የተቺዎች አስተሳሰብ ደረጃ ነው ብለዋል ይተቹኛል የሚሏቸውን ሶስት ጋዜጠኞች በስም ጠርተው ግለሰባዊ ስብዕናቸውን ጭምር አንስተው ወቀሳ ባቀረቡበት ማስተባበያቸው የዳዊ አስተሳሰብ የመንፈስ ልጆችና የአእምሮ እስረኞች ናቸው ብለዋል። ሌላ ትችት ማቅረብ አይችሉም፣ በአጭሩ የመሀይማን ሎቴዎች ናቸው በማለት ተቺዎቻቸውን ገልጸዋቸዋል። ዶክተር ዳኛቸው አሰፋ በዚሁ ቃለምልልሳቸው የጎንደር ፋኖ አጣብቂኝ ውስጥ ገብቷል ሲሉ የተናገሩ ሲሆን ምክንያታቸውን ሲያብራሩም ከብልጽግናው ሚኒስተር ጋር ባደረግኩት ውይይት እንደገለጸልኝ የጎንደር ፋኖ አጣብቂኝ ውስጥ የገባው በወልቃይት ጉዳይና በነዘመነ ፍላጎት የተነሳ ነው፣ በማለት ተናግረዋል። ሆኖም ፈላስፋው ዶክተር ዳኛቸው አሰፋ በቃለ ምልልሳቸው ከተቺዎቻቸው ለሚቀርብላቸው ወቀሳ ተገቢውን ምላሽ ሳይሰጡ ያለፉ ሲሆን የብልጽግናውን አገዛዝ የጦር አውረድ ጉስ ሰማን ሳይገልጹት ቀርተዋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 27 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ፕሮግራሞችና ዜናዎቻችን እንዲሁም ትንታኔዎቻችን እንዲደርሷችሁ የዩትዩብ ቻናላችን ሰብስክራይብ በማድረግ በቋሚነት ተወዳጁን ጣና ቴሌቪዥን ከሀቅ ጋር